ቅዱስ አህዱ አምላክ ከዚህ በኋላ ከእግዚአብሔር የታዘዘው እስከ ቅዱስ አህዱ አምላክ ቅድስት ድንግል ማርያም በሀገረ ቂሣሪያ ዘኬልቄዶ አንድ አምላክ በሆነ በአብ ወልድ መንፈስ ቅዱስ ስም ሰኔ ሀያ የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን ያለ እንጨት ያለ ጭጋና ውሃ በሶስት ደንጊያዎች በተወደደ ልጇ እጅ የታነጸበት ነው። ልመናዋ በረከቷ ወንዶችና ሴቶች ባሮቿ ከሆን ከሁላችን ህዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። ሰላም እብል ለእንተ ቤትኪ ህንፃ በሰላሳ የባን እንዘ እየሀፃ ማርያም ስብሀት ለጽዮን በአናቅፃ እይተአቅም ባሕረ ጸጋኪ ወኢይትወሰን በሆፃ ወለእመኒ በእሳት በላ እፃ። ወበዛቲ ዕለት አረፈ አብይ ነቢይ ኤልሳ ወልደ ሳፋጥ ዘእም አፀድ እንተስማ አለሙት ዘእም ደወለ ገልገላ። በዚህች ዕለት ከገልገላ አውራጃ አለሙት ከምትባል ቦታ የሆነው የሳፋጥ ልጅ ታላቁ ነቢይ ኤልሳ አረፈ። የዚህም ነቢይ መጠራቱ እንዲሆነ ኤልሳ አልፎ ሲሄድ የሳፋጥ ልጅ ኤልሳእን በፊቱ 12 ጥምድ አስጠምዶ ሲያሳርስ አገኘው። እርሱም በእነዚያ የተሾመ ነበር። ኤልያስም ሄዶ መጎናጸፊያውን በላዩ ጣለበት። ኤልሳ እምጥማዱን ትቶ የኤልያስን ተከተለው። ኤልሳ አባቴ እወድሃለሁ አንተን የምከተላለሁ አለው። ኤልያስም ብላቴናዬ አድርጌሃለሁና ተመለስ አለው። እርሱም ኤልያስን ከመከተል ተመለሰ። አስራ ሁለቱንም ጥምድ በሬዎች ወስዶ አረደ። በላመ ፈጅ ጋኖችም ቀቅሎ ለህዝቡ አቀረበላቸው። እነርሱም በሉ። ኤልያስንም ተከትሎት ሄደ። ብላቴናውም ሆነ። ብዙ ዘመናትም ሲያገለግለው ኖረ። ኤልያስን በሚያደርግበት ጊዜ ኤልሳን ከአንተ ተለይቼ ወደ ሰማይ ሳልወጣ አደርግልህ ዘንድ የምትሻውን ለምነኝ አለው። ኤልሳም በአንተ ያደረ ሀብተ መንፈስ ቅዱስ እጥፍ ሆኖ ይደርብኝ አለው። ኤልያስም ኤልሳን ድንቅ ነገርን ለመንከኝ፣ ነገር ግን ከአንተ ተለይቼ ወደ ሰማይ ስወጣ ብታየኝ ይደርብህ፣ ከአንተ ተለይቼ ወደ ሰማይ ስወጣ ባታየኝ ግን አይሆንልህም አለው። ሁለቱም እየተነጋገሩ ሲሄዱ የእሳት ፈረስና የእሳት ሰረገላ መጣ። ወደ መካከላቸውም ገብቶ አራራቃቸው። ኤልያስም በመነዋወጥና በጥቅል ነፋስ እንደዚህ ወደ ሰማይ አረገ። ኤልሳም አይቶ የእስራኤል ኃይላቸውና ጽናታቸው አባአባ ብሎ ጮኸ። ከዚህ በኋላም ዳግመኛ አላየውም። ልብሶቹንም ከሁለት አድርጎ ከፈላቸው። ኤልያስም ለኤልሳ መጠምጠሚያውን ጣለለት፣ በኤልሳ ራስ ላይም ወረደ። ኤልሳም ተመልሶ በዮርዳኖስ ባይር ቆመ። በራሱ ላይ የወረደች የኤልያስንም መጠምጠሚያ ይዞ ውሃውን መታባት። ውሃውም አልተከፈለም። የኤልያስ ፈጣሪ ወዴት ነው? ይህስ እንዴት ነው አለ። ከዚህ በኋላም ውሃውን መታ። ውሃውም ተከፍሎ ወዲያና ወዲህ ቆመ። ኤልሳም ተሻገረ። በዚህም ኤልሳ የመንፈስ ቅዱስን ሀብት በእጥፍ ድርብ እንደተቀበለ አወቀ። ኤልያስ የወንዙን ውሃ አንድ ጊዜ ከፈለ፣ ኤልሳ ግን ሁለት ጊዜ ከፈለ። ኤልያስ አንድ ምውት አስነሳ፣ ኤልሳ ግን ሁለት ምውት አስነሳ። ከዚህም በኋላ ሂዶ ወደ እያሪኮ ገባ። የዚያች ሀገር ሰዎችም ጌታችን እነሆ እንደምታያት የዚች ሀገር ኑሮ ያማረ ነው፣ የሀገር ውሃ ግን ክፉ ነው፣ ሴቶች ሲጠጡት ይመክናሉ አሉት። ኤልሳም ጨው ጨምራቸው አዲስ ሸክላ አምጡልኝ አላቸው። እነርሱም አመጡለት። ኤልሳም ወደ ውሃው ምንጭ ሂዶ ያንን ጨው በውሃው ምንጭ ውስጥ ጨመረው። እንዲህም አላቸው፣ እግዚአብሔር እንዲህ ይላል፣ እርሱም ከመጠጣት የተነሳ የሚሞት እንዳይኖር የሚመክንም እንዳይኖር ይህን ውሃ አጣፈጥኩት። ከዚያች ቀን ጀምሮ እስከዛሬ ድረስ ኤልሳ እንደተናገረው የአጣፋጭ ውሃ ሆነ። ከዚያም አገር ወደ ቤቴል ወጣ። ሲወጣም ከከተማው ሲወጡ ታናናሽ ልጆችን በጎዳና አገኘ። እነርሱም አንተ ራሰ በራ ውጣ ውጣ እያሉ ይዘባበቱበት ጀመር። ወደኋላው ተመልሶ ባያቸውም ጊዜ እግዚአብሔርን ስም ጠርቶ ረገማቸው። የዚያን ጊዜ ሁለት ድቦች ከዱር ወጥተው ከእነርሱ አርባ ሁለት ልጆችን ገደሉ። የነቢያት ከነቢያት ልጆች አንዲት ሴት ነበረች፣ ወደ ኤልሳም ጮኸች። ባሪያህ ባሌ ሞተ። ባሌ እግዚአብሔርን የሚፈራ ሰው እንደነበረት አንተ ታውቃለህ። ባለ ዕዳ ሁለቱን ልጆቼን ወስዶ ይገዛቸው ዘንድ መጣ አለችው። ኤልሳም አደርግልሽ ዘንድ ምን ትሻለሽ? በቤትሽ ምን ላድርግልሽ? ምን አለሽ? አላት። ዘይት ካለበት ማሰሮ በቀለኔ ለባሪያ ምንም የለኝም አለችው። ሂደሽ ከጎረቤትሽ ሁሉ የሸክላ ዕቃና ባዶ ዕቃዎችን ተዋሺ፣ አታሳንሺ። ወደ ቤትሽም ገብተሽ በአንቺና በልጆችሽ ላይ ደጁን ዝጊ። በዚያ በሸክላ ዕቃም ዘይቱን ገልብጪው፣ የመላውንም አንስተሻ ኑሪው አላት። እርሷም ወደ ቤቷ ገብታ በልጆቿና በእሷ ደጃፍ ደጃፏን ዘጋች። እነርሱ ያቀርቡላት ነበር፣ እርሷም እየቀዳች ትገለብጥ ነበር። ከዚህ በኋላም ልጆቿ ዳግመኛ የሸክላ እቃ አቅርቡልኝ አለችው አለቻቸው። የሸክላው እቃ ሁሉ አለቀ የለም አሏት። ከዚህ በኋላም ያ ዘይት ተገታ። እርሷም ሂዳ ለእግዚአብሔር ነቢይ ነገረችው። ኤልሳዕም ሂጂ ይህን ዘይት ሽጠሽ ዕዳሽን ክፈይ፣ የቀረውን ዘይት ግን የልጆችሽን ሰውነትና የአንቺን ሰውነት አደኝበት አላት። ከዚህም በኋላ ኤልሳብ አንዲቱ ቀን ወደ ሱማን ሄደ። በዚያም ሀገር አንዲት ታላቅ ሴት ነበረች። ወደዚያ ከመሄድ ውሎ አድሮ ነበርና እህል ይበላ ዘንድ አቆመችው። ያቺም ሴት ባሏን፣ እነሆ ይህ እግዚአብሔር ነቢይ ቅዱስ ነው። ዘወትር በእኛ ዘንድ እያለፈ ይሄዳል። ትንሽ እልፍኝ እንስራለት፣ አልጋም እንዘርጋለት፣ መብራት የሚበራበት መቅረዝን እና ወንበር ጠረጴዛንም እናዘጋጅለት። ወደ እኛም በመጣ ጊዜ በዚያ አይደር አለችው። ከዚህም በኋላ በአንዲቱ ቀን ወደዚያ ገብቶ በልፍኙ አደረ። ደቀ መዝሙሩ ገያዝንም ያችን የሱማን ሴት ጥራት አለውና ጠራት። እርሷን መታ በኤልሳዕ ፊት ቆመች። እነሆ ይህን ሁሉ ክብር አስከበርሽኝ፣ እንምን ላድርግለሽ? ከንጉሥ ዘንድ ካለቃም ዘንድ ቢሆን ጉዳይ እንዳለሽ ንገሪኝ በላት አለው። እርሷን እኔስ በወገኖቼ መካከል እኖራለሁ አለችው። ምን ላደርግላት አለ ደቀ መዝሙሩ ገያዝም ልጅ የላትም ባሏም ሽማግሌ ነውና የሚታዘንላት ሴት ናት አለው። ደግሞ ጥራት አለው። በጠራትም ጊዜ መጥታ በደጃፍ ቆመች። ኤልሳም የዛሬ ዓመት እንደ ዛሬ ልጅ ትወልጃለሽ አላት። እኔን አገልጋይ ህን ጌታዬ አታሰቅቀኝ አለችው። ከዚያም በኋላ ያች ሴት ጸንሳ ኤልሳ በነገራት ቀን በአመቱ ወንድ ልጅን ወለደች። ያም ልጅ አድጎ ከአባቱ ጋር ወደ አዝመራው መጣ። አባቱን ራሴን ራሴን አለው። የህፃኑም አባት ብላቴናውን ወደ እናቱ አስገባው አለው። ብላቴናውም ያንን ልጅ ወደ እናቱ አስገባው። እናቱም እስከ ቀትር በጉልበቷ ላይ አስተኛችው። ከዚህም በኋላ በሞተ ጊዜ አውጥታ በእግዚአብሔር ነቢይ አልጋ ላይ አስተኛችው፣ ዘግታበትም ወጣች። ባሏንም ጠርታ ወደ እግዚአብሔር ነቢይ ይሄዳለው ና አንድ አህያና ከብላቴኖች አንድ ብላቴና ስደድልኝ አለችው። ባሏን መባቻ አይደለ ቅዳሜ አይደለ ዛሬ ለምን ትሄጃለሽ አላት። እጅ ነሳው ዘንድ ይሄዳለሁ አለችው። አህያውንም ጫኑላት። አገልጋይዋንም ተነስ እንሂድ ባልኩ ጊዜ መሄድን አትከልክለኝ፣ ና ተከተለኝና ወደ እግዚአብሔር ነቢይ ወደ ቀርሜሎስ እንሂድ አለችውና ሄደች። ኤልሳም ያቺን ሴት ስትመጣ ባያት ጊዜ ብላቴናው ገያዝን ያቺ ሴት ሱማናዊቷ ሴት ናት፣ አሁንም ሩጠ ሂደ ተቀበላት። ደህና ነሽን? ባልሽ ደህና ነውን? ልጅስ ደህና ልጅሽስ ደህና ነውን? ብላት አለው። እርሷም ደህና አለች። ወደ ኤልሳም ዘንድ ወደ ተራራው ደርሳ እግሩን ያዘችው። ገያዝም ሊከለክላት መጣ። ኤልሳም ሰውነቷን አዝናለችና ተዋት፣ እግዚአብሔር ግን ነገሩን ሰውሮኛልና አልነገረኝም አለው። አታሰቅቀኝ ያልኩ አይደለምን? በውኑ እኔ ከአንተ ከጌታ ልጅን የለመንኩት መለመን አለን? አለች። ኤልሳም ገያዝን፣ ወገብህን ታጠቅ፣ በትሬንም በእጅህ ይዘህ ሂድ። ሰውን ብታገኝ እንዴት ነህ አትበለው፣ እንዴት ነህ ቢልህም አትመልስለት። በትሬንም በህፃኑ ግንባር ላይ አስቀምጣት አለው። የዚያም ህፃን እናት እንዳልተው፣ ያው እግዚአብሔርን በረከትህን አለችው። ኤልሳም ተነስቶ አብሯት ሄደ። ግያዝም በፊታቸው ይሄድ ነበር፣ ሩጦም ቀደማቸው በትሩንም በዚያ ልጅ ግንባር ላይ ጣላት። ነገር ግን አልሰማውም አልተናገረውም። ግያዝም ተመልሶ ኤልሳን ተቀብሎ ያ ልጅ አልተነሳም አለው። ኤልሳም ወደ ቤት ገብቶ ህፃኑን፣ ሙቶ በአልጋ ላይ ተኝቶ አገኘው። በሁለታቸውም ላይ ደጃፉን ዘግቶ ወደ እግዚአብሔር ጸለየ። ወደ አልጋውም ላይ ወጥቶ በዚያ ህፃን ላይ ተኛ። አፉን ካፉ አፉን በአፉ ላይ፣ አይኖቹን በአይኖቹ ላይ፣ እጆቹን በእጁ ላይ አድርጎ በላዩ ላይ ተኛ። የዚያም ልጅ ሰውነት ሞቀ። ከዚህ በኋላ ተነስቶ በቤት ውስጥ ወዲያና ወዲህ ተመላለሰ። ዳግመኛም ወጥቶ በዚያ ልጅ ላይ ተኛ። እስከ ሰባት ጊዜ እንዲህ አደረገ። ከዚህም በኋላ ያ ልጅ አይኑን ገለጠ። ኤልሳም ገያዝን ጠርቶ ያቺን ሱናማዊት ሴት ጥራት አለው። ጠርቷትም ወደ እርሱ ገባች። ኤልሳም እነሆ ልጅሽን ውሰጂ አላት። እርሷም ከእግሩ ላይ ወድቃ ሰገደችለት። ልጇንም ይዛ ወጣች። የሶሪያ ሰው ንእማንም ወደ እርሱ በመጣ ጊዜ በዮርዳኖስ ውሃ ከለምጹ አዳ ነው ንእማንም ብዙ እጅ መንሻ ወርቅና ብር ልብሶችንም አመጣለት፣ ከእርሱም ምንም ምን አልወሰድም። ደቀ መዝሙሩ ገያዝም ተደፋፍሮ ንእማንን ተከተለው። ምክንያትም ፈጥሮ ንእማንን እንዲህ አለው ከኤፍሬም ሀገር ከነቢያት ልጆች ሁለት ሰዎች መጥተውብኛልና አንድ መክሊት ብርና ሁለት ልብሶች ስጣቸው ብለዋል አለው። ንእማንም ሁለት መክሊቶችንና ሁለት ልብሶችን ሰጠው። ኤልሳም ገያዝን ያደረገውን አውቆ ረገመው። የንእማንንም ልምጽ ገንዘብ ወዳጅ በሆነው በገያዝ ላይ ተመለሰ። በሰማርያም ረሃብ ጸና፣ ከሶርያ ሰዎች የተነሳ የአህያ መንጋጋ በአምሳ ወቄት ብር እስኪለወጥ ድረስ ኩስ ሀርግብም የድርጎ አራተኛ በአምስት ብር እስኪሸመት ድረስ በሀገራቸው የሶርያ ሰዎች ሰፍረው ተቀመጡ። በዚህ ነቢይ ጸሎትን በአንዲት ቀራቡ ተለወጠ፣ ጥጋብም ሆነ። በዘመኑም ብዙ ድንቆች ታምራቶች አደረገ። በሞተም ጊዜ በመቃብር ውስጥ አኖሩት። በዚያም ወራት የሞአብ ሰዎች ሀገራቸውን ከበቡ፣ ይቀብሩም ዘንድ ሌላ ሰውን አመጡ አደጋ አደጋ ጣዮችንም ባዩ ጊዜ የዚያን ሰው ሬሳ በኤልሳ መቃብር ላይ ጣሉት። የዚያም ሰው ሬሳ በኤልሳ አጽም ላይ ወረደ። የኤልሳንም አጽም በነካው ጊዜ ያ በድን ዳነ፣ በእግሮቹ ቆመ። ይህም ነቢይ በአራት ነገሥታት ዘመን ትንቢት ተናገረ። እሊህም ኢዮራም፣ አካዚያስ፣ ኢዩና ዮአስ ናቸው። የትንቢቱም ዘመን ከሀምሳ ዓመት በላይ ነው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ዓለም ከመምጣቱ አስቀድሞ ትንቢት ተናገረ። ከዚህ በኋላም በሰላም አረፈ። ለእግዚአብሔር ምስጋና ይሁን።